አማራ ሆኜ ባለመፈጠሬ ደግሞ ም ሀፒ በጣም ነው ደስታ የሚሰማ። ሰላም ጤና ይስጥልኝ እንደምናላችሁ ውድ የዚ ቻናል ቤተሰቦች፣ እንዴት ቆያችሁኝ? አርቲስት ሰለሞን ተካልኝ ማረፉ ተሰምቷል። ከሳምንት በፊት ይህን ብሎ ነበር አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብያም አለው። አሁን የሚገኘው ከምኖርበት ከአትላንታ ከተማ አስር ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ፣ ተዝናኑ ይቻለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ዛሬ እነዚህ አርቲስቱ ቀደም ሲል በሰራቸው ሙዚቃዎቹና በፖለቲካ አክቲቪዝም እንቅስቃሴው በብዙዎች ዘንድ ይታወቃል። በቤንሻንጉል ክልል ነው ተወልዶ ያደገው። ኑሮውንም በሀገር አሜሪካ በአትላንታ ከተማ አድርጎ የነበረ ሲሆን የፋሲካ በዓልን ከቤተሰቦቹ ጋር ካሳለፈ በኋላ አመሻሽ ላይ ትንሽ ሕመም ተሰማችኝ ብሎ ወደ ሆስፒታል እንደሄደና እንደደረሰም በዛው ሕይወቱ እንዳለፈ ተሰምቷል። ባለትዳርና የልጆች አባት የነበረው ሰለሞን በሰባዎቹ መጨረሻ እና ሰማኒያዎቹ ላይ በኢትዮጵያ ሙዚቃ ውስጥ አሻራቸውን ካሳረፉ ድምፃውያን መሀል አንዱ ነው። ኢህአዲግ ወደ መንበረ ስልጣኑ ከመጣ በኋላ ሰለሞን ቀንደኛ የኢህአዲግ ተቃዋሚ የነበረና ተቃውሞውንም ያለ ፍርሀት በሙዚቃ ወደ ህዝብ ያደረሰ ደፋር ሰው ነው። በተለይም በ1989 ዓ ምህረት ያወጣው 00 የተሰኘው ስራው ሰለሞን ሲነሳ አብሮት የሚነሳ ቆንጆ ስራው ነው። አንድ በሉ ቼብያለሁ፣ አረ ወየውወየው ነሽ ወይ ደና ደና አወይ ዘመን ሁሉም ዜሮ ዜሮ ምነካሽ ሀገሬ፣ ከሚወደዱት የሰለሞን ምርጥ ምርጥ ስራዎቹ ጥቂቶቹ ናቸው። በወቅቱ ዘፈኖቹ ተወዳጅ ከመሆናቸው ባለፈ በኢህአዴግ የፖለቲካ እንቅስቃሴ ላይ ቀላል ያልሆነ ጫና ፈጥረው ነበረ። አልበሙ እንደወጣና ሰለሞንን መነጋገሪያ እንደሆነ ነበረ ወዲያውኑ ወደ አሜሪካን ሀገር የተሰደደው አሜሪካን ሀገር በመግባቱም በጊዜው ከመታሰር ተርፏል። እንዳገኘሁት መረጃ ከሆነ እስከ 2007 ድረስ ከሀገር ውጭ በነበራቸው ጊዜያትም ኢህአዴግን ሲተች የቆየ ሲሆን፣ ከዛ በኋላ ግን ወደ ሀገር ቤት ሲመለስ ኤርፖርት ላይ መሬት ሲስምና ለሀገሩ አፈር ስላበቃው እግዚአብሔርን ሲያመሰግን፣ እንዲሁም የኢህአዴግን መንግስት መተቸቱ እንደሚቆጨው ልክ እንዳልሆነ አሁን ላይ የእነሱ ስራ ለሀገሪቱ የሚጠቅም እንደሆነ ሲመሰክር ተሰምቶ ነበረ። ከዚህ ጊዜ ጀምሮ የኢህአዴግ ቀንደኛ ደጋፊ የነበረ ሲሆን በሰሜኑ የጦርነት ጊዜም እንደምናስታውሰው ከትግራይ ወገኖቼ ጎን ነኝ ሲል እነሱንም ሲያበረታታ ነበረ። በዚህ ወቅት ግን በሙዚቃ ህይወቱ ያገኛቸውን ትንሽ የማይባሉ አድናቂዎቹን ያጣባቸውን ንግግሮችም በመናገሩ አስተችተውት ነበር። እነዚህ ንግግሮቹ ከነሱ መሀል፣ ለመናገር ቢያስጠላም፣ ግን በለው በለውና አሳጣው መድረሻ የትግሬ ልክ ያውቅ ማማራና ውሻ ያለበት ንግግሩ ይጠቀሳል። በዚህ ንግግሩ የተነሳም ከብዙዎች ትችትን አስተናግሯል። እንዴት እንዲህ ትላለህ በሚል ማለት ነው። በተቃራኒው ደግሞ ያሞገሱትና ልክ ነህ ድምጻችን ሆነሃል ብለው መድረክ ላይ የሸለሙትም አልጠፉም። አሁን ላይ በሽግግር መንግስቱ የጌታቸው ረዳ ወገን ደጋፊ የነበረው ሰለሞን ሙዚቃውን ትቶ ሙሉ በሙሉ በሚባል ደረጃ ወደ ፖለቲካል አክቲቪዝም ተቀላቅሎ ቆይቷል። በተለያዩ የሶሻል ሚዲያ ገጾቹም ይህንን የሚያምንበትን እውነት ሲያንፀባርቅ ቆይቷል። በዚህም እንዳልኳችሁ ደጋፊም ተቃዋሚም አግኝቷል። ደጋፊዎቹ ከኛ ከተጨቆነው መሀል ሆነ ድምፃችንን ስላስተላለፍክልን እናመሰግናለን ብለው የሸለሙት ነበሩ። ተቃዋሚዎቹ ደግሞ አንተ በተለይ ደግሞ የአማራ ጥላቻ አለብህ ብለው የሚያምኑ ሰዎችም ነበሩ። እሱም አማራ ነ ሆይ ተብሎ ለተጠየቀው ጥያቄ የሚከተለው መልስ ሰጥቶ ነበር። በቅድሚያ እኔ አማራ አይደለም እኔ አማራ ሆኜ ባለመፈጠሬ ደግሞ አም ሀፒ በጣም ነው ደስታ የሚሰማ። የዚህ ቪዲዮ መግቢያ ላይ ያያችሁትን የመጨረሻ ቪዲዮውን የቀረጸው ከሳምንት በፊት በፍሎሪዳ ግዛት ከሚኖርበት አትላንታ 10 ሰዓት ተጉዞ ማለት ነው ክሊሮተር በተባለ ቢች ላይ ሆኖ ነበረ። ቪዲዮውም ላይ ህይወት አጭር ናት፣ ከፖለቲካውም ከጭቅጭቁም ወጣ ብላችሁ ተዝናኑ፣ ነገም እንደሚፈጠር አይታወቅም፣ ዛሬን ኑሩ፣ ውጡና ተዝናኑ ይቻለም እንደሆነ በማናውቀው ቅጽበት ምን እንደሚፈጠር አናውቅምና ዛሬን ተዝናኑ ሲል ሰምተነዋል። በቪዲዮው ላይ ያለውም አልቀረም። ሰለሞን ይህን ቪዲዮ ሲቀርጽ የቀረው የአንድ ሳምንት የህይወት ጊዜ ነበረ፣ እሱ ባያውቀውም። እንዳለው ነገ ምን እንደሚፈጠር አይታወቅም፣ ዛሬ ነው ቀን ያለን ብሏል። እውነቱን ነው። ነገ ምን እንደሚፈጠር ከአንድ ፈጣሪ ውጪ የሚያውቀው ማንም ሰው የለም። የፋሲካን በዓልን ከቤተሰቦቹ ጋር አክብሮ ትላንትና ማለት ነው ወደ አመሻሹ ላይ ነው ትንሽ አመመኝ ብሎ ሆስፒታል የሄደው። ሆስፒታል እንደደረሰም ነው ያረፈው። እስካሁን ድረስ አሟሟቱ በትክክል በግልጽ አልታወቀም፣ እየተጣራ ይገኛል። ፋጡማ ከሚለው ስራው ጀምሮ እስከ መጨረሻ አልበሙ ድረስ ጥሩ ጥሩ ስራዎችን በድምፁ ሲያስደምጠን ነበረ። በተለይ ደግሞ እንዳልኳችሁ በ1989 ዓ ም ያወጣው ዜሮ ዜሮ የተሰኘው ስራው ሰለሞን ሲነሳ አብሮት የሚነሳ ቆንጆ አልበም ነው። የአርቲስቱ ሞት ከተሰማ በኋላ በማህበራዊ ሚዲያ የተለያዩ ነገሮች እየተሰራጩ ይገኛሉ። እሱን አስመልክቶ ማለት ነው። መሞቱ አሳዝኗቸው ነፍስ ይማር፣ ነፍስ በሰላም በገነት ትረፍ፣ ለቤተሰቦችህ መጽናናትን እንመኛለን ያሉ እንዳሉ ሆኖ እንኳን ሞትክ ያሉም አሉ። እንዳልኳችሁ ፖለቲካ ከባድ ነው። አንዱን ጎን ስትደግፉ በአንዱ ጎን የምታስከፉት ወገን ይኖራል። እናም እንኳን ሞት እንዲሁም ደግሞ ዛሬ እኮ አይደለም የሞትከው ስላልቀበርንህ ነው እንጂ ያሉት እንዳሉ ሆነው፣ በተቃራኒው ጎን ደግሞ እሱ ለእኛ ድምፅ ሲሆን የነበረ ለተጨቆኑ ወገኖች ከኢህአዴግ መጀመሪያ አካባቢ ጀምሮ ከሰማንያዎቹ ማለት ነው ለተጨቆኑት ሁሉ ድምፅ ስትሆን የነበርክ ሰው ነህ፣ ነፍስህ በሰላም ትረፍ ያመንክበትን ስትናገር ስትሆን ኖረሃልና ብለውታል። በተቃራኒው ደግሞ አንተ የዘረኝነት ዛሬ የሰፈረብህ ሰው ነህ እና እንኳን ሞትክ ያሉ አሉ። ይህን በመናገር በጣም ይቅርታ ለቤተሰቦቹ፣ እንዲሁም ለአድናቂዎቹ የሙዚቃ አድናቂዎቹ ደግሞ ሰለሞን ላበረከትክልን ዘመን የማይሽራቸው ሙዚቃዎች እናመሰግናለን። እንደምትችለው እንደ ሙዚቃ ተሰጦህ ባታገለግለንም፣ እንደ ሙዚቃ ተሰጦህ ብዙ ነገሮችን ብዙ ስራዎችን ባታቀርብልንም፣ ነገር ግን የሰጠህን ሙዚቃዎች በራሳቸው ማስተርፒስ የሆኑ ናቸው እና እናመሰግናለን። ነፍስህ በሰላም ትረፍ ብለውታል። ሞት ለሁላችንም የማይቀር ነገር ነው። በጣም ያሳዝናል። ከሰለሞን ሞት እኛም ብዙ የምንማራቸው ነገሮች አሉ። እርግጥ ነው በዚህ ዓለም ላይ ሁሉንም ሰው ማስደሰት ከባድ ቢሆንም ሰለሞን እንዳለው ነው፣ ህይወት ላይ መቼ እንደምንጠራ መቼ እንደምንሞት አናውቅም። ነገር ግን ያው ፖለቲካ ላይ እንደሚታወቀው እንደዚህ አይነት ነገሮች ይኖራሉ። የምታስደስቱት ይኖራል፣ የምታስከፉትም ይኖራል። የሰለሞንም እንደዛው ነው። ነፍሱ በሰላም ትረፍ። ከሱ አንድ መማር ያለብን ነገር ህይወት አጭር ናት የሚለው የመጨረሻ የቲክቶክ ቪዲዮ ለኛ አስተማሪ ነው። ህይወት እውነት ነው አጭር ናት። ነገ የሚባል ቀን የለም፣ ሊኖር ይችላል ነገር ግን የለም ብለን እንመንና ዛሬን እንኑር ነው። ነገ የሚባል ከሌለ፣ መቼስ ነገ እንደሚሞት የሚያውቅ ሰው ዛሬ መጥፎ ነገር ያደርጋል የሚል እምነት የለኝም። ቢያንስ ለሚወዱት፣ በአካባቢው ላሉት በሙሉ ጥሩ ነገርን ሰርቶ ማለፍን ይመኛል፣ ነገ አልኖርም ብሎ የሚያስብ ሰው ማለት ነው። ስለዚህ ልክ እንደሚሞት ሰው ተዘጋጅተን እንኑር። ዛሬን ያለችንን ይችን ጊዜ ስንኖር ከሚወዱን ጋር በአካባቢያችን ካሉት ሰዎች ጋር በፍቅር እንኑር እላለሁ። ምክንያቱም እንዳልኳችሁ እኔ ብቻ አይደለውም ሰለሞንም እንዳለው ህይወት አጭር ናት። ነገ በቅጽበት ምን እንደሚፈጠር ምን እንደሚሆን አናውቅምና ያለችንን ዛሬን እናጣጥማት። ከምንወዳቸው ከሚወዱን ጋር የደስታ ጊዜን እናሳልፍ። ምክንያቱም ነገ የሚባል ቀን የለም ሁላችንም ሟቾች ስለሆንን ማለት ነው። ለሰለሞን ተካልኝ ነፍሱ በሰላም እንድታርፍ እመኝለታለሁ። ለቤተሰቦቹ፣ ለጓደኞቹ፣ ለሙዚቃ አፍቃሪዎቹ እንዲሁም በፖለቲካል አክቲቪዝም ስራውም ለምታደንቁት ሁሉ መጽናናትን እመኛለሁ።